ሰላም አምነን ኤሌክትሮኒክስ ነን። ዎሽንግ ማሽን ስንጠቀም ማድረግ የሌለብን አምስት ነገሮችን አሳያችኋለሁ። ዎሽንግ ማሽን ከገዛችሁ በኋላ ይህንን አጠቃቀም በመርሳት ሁልጊዜ ተበላሽ እያላችሁ እንዳታስቸግሩ ዛሬ አሳያችኋለሁ። ሁልጊዜም ቢሆን ዎሽንግ ማሽን ስንጠቀም የውሃ ሌብል ጠብቁ ብዬ ነግራችኋለሁ። ብዙ ጊዜ ሎ ሌቭል አለ ሚዲየም ሌቭል አለ ሃይ ሌቭል ተብሎ የተጻፈ መልእክት አለ። ብዙ ጊዜ ይሄንን ሎ ሌቭል አለ ማክሲመም ሌቭል አለ። ሁል ጊዜ ትንሽ ልብስ ከሆነ የምናጥበው ሎ ሌቭል ኤል ተብሎ ይጻፋል። አንዳንዶቹ ላይ ሚዲየም ወይ ሚኒመም ተብሎ ይጻፋል። ውሃ ከዚህ በታች ማሳነስ የለብንም። ይህ ማድረግ ይህንን ለማድረግ ያስፈለግበት ዋነኛ ምክንያታችን ምንድነው? ሞተሩ ሞተሩ ላይ ውሃውና ልብሱ ክብደት እንዳይጫኑ ለማድረግ ነው። በተጨማሪ ሃይ ወይም ከማክሲመሙ ከፍ ብለን ደግሞ ውሃ መጨመር የለብንም። ይህንን ካደረግነ ደግሞ ያው እንደ ተመሳይ የሆነ ነገር አፕን ያደርጋል ማለት ነው። ስለዚህ ሁል ጊዜም ቢሆን የውሃችንን ሌብል መጠበቅ ያስፈልጋል። ትንሽ ልብስ ከሆነ ወይ ከሚኒመሙ ወይም ከሎ ሌብሉ በታች ውሃ ማድረግ የለብንም። ከዛ በተጨማሪ ደግሞ ብዛት ያለው ልብስ ከሆነ ደግሞ ሀይ ኤች ወይም ማክሲመም ይላል። የውሃ ሌብሉ ከዛ በላይ ውሃ አድርገን ልብስ ማስገባት የለብንም። ያ ሞተሩን በመጫን ጥርሱ እንዳይበላ ያደርገዋል ማለት ነው። ከዛ በተጨማሪ ደግሞ ውሃ የምንጨምረው ምን ያክል ነው? እንደ ልብሱ መጠን ካላችሁኝ፣ ልብሱ ፍሎት እስኪያደርግ እስኪንሳፈፍ ድረስ መሆን አለበት። ልብሱ ካልተንሳፈፈ ሎድ ይበዛበታል። ስለዚህ ያ ደግሞ ማሽኑን ከጥቅም ውጪ ያደርገዋል ማለት ነው። በተጨማሪ ደግሞ ከብዙ ካስቶመር የምንሰማው በጥንቃቄ ማነስ የሚፈጠር ችግር አለ። ይህ ደግሞ ማድረቂያ ክፍሉ ላይ የምናደርገው ጥንቃቄ በማጣት ነው። ብዙ ጊዜ ማድረቂያ ክፍላችን ላይ የሚደበድም ድምፅ ካለ ወይም ደግሞ ሳያደርቅ የሚያወጣ ከሆነ እዚህ ጋር የምናደርገው ጥንቃቄ እናያለን። ብዙ ጊዜ ያው ከማጠቢያ ክፍል ወደ ማድረቂያ ክፍሉ ልብስና መጣ ልብሱን በትነን ቢሆን ይመረጣል። ልብሱን የምን የምንበትንበት ዋነኛ ምክንያታችን ደግሞ ምንድነው፣ እንዳይደበድብ ለማድረግ ነው። ከደበደበ የዚህ የመጭ መቂያው የስፒነር ቲዩቡ ሄደሩ ጠንከር ያለ ስለሆነ ዕቃውን ይቀደዋል ማለት ነው። ስለዚህ በትነን ካስገባ ነው ወደ አንዱ ሳይድ አያጋድልም። ወደ አንዱ ሳይድ የሚያጋድል ከሆነ ወይም ደግሞ ቲዩቡ ዝቅ የሚል ከሆነ ቲልት የሚያደርግ ከሆነ ይደበድባል። ያንን ነገር አንደኛ ለማሽኑ እድሜ ፋክተር ስለሚያደርግ እኩል የሆነ ዩኒፎርም የሆነ ወይት ያስፈልጋል ማለት ነው። በተጨማሪ ደግሞ አንዳንዴ ካልሶች፣ የልጆች ልብሶች በዚህ በታች በጎን በኩል እየገቡ ያስቸግራሉ። ያ ነገር ሀፕን እንዳያደርግ ማድረግ አለብን። ልብሱን እናመጣውና ቀጥታ ልብሱን ካመጣን በኋላ በዚችኛዋ ክዳን መክደን አለብን ማለት ነው። ክዳን ካልተከደነች ያው ልብሱ በዚህኛው ሳይድ ዘሎ ይገባል። ሶ ሻፍቱ ላይ የስፒነር ቲዩቡ ሻፍቱ ላይ ሻፍቱ ላይ ይጠመጠምና ከጥቅም ውጭ ያደርገዋል። አንዳንዴ ደግሞ ውሃውን የውሃውን ቱቦ በመዝጋት ውሃ እንዳይ እንዳይ እንዳይልፍ ወደ ውጭ እንዳይወጣ ያደርጋል። የዛ ችግር ደግሞ ምንድን ነው የሚፈጥረው? ሌላ ልብስ በምንጨብቅበት ሰዓት ልብሱ ውሃውን ጨምቆ ሳይጠራ እንዲወጣ ያደርጋል። ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ ብዙ ሰዎች የሚሳሳቱት ነገር ምንድን ነው? መጭመቂያ ክፍሉ ላይ በሚደበደብበት ሰዓት ያው ሁልጊዜም ቢሆን እንደ ይሄንን አንስተን ክዳኑን አንስተን ክዳኑን አንስተን እንደ አዲስ ማስጀመር አለብን ማለት ነው፣ ወይም ደግሞ ልብሶችን በትረን ማስቀመጥ አለብን እንጂ ድምፁን እየሰማን የሚረብሽ ድምጽ እያወጣ መስራት የለበትም። ይሄንን ጥንቃቄ ማድረግ አትርሱ። በሶስተኛ ደረጃ ደግሞ ሁልጊዜም ስናጥብ የምንሳሳተው ነገር ምንድነው? ኪስ ፈትሸው አለማስገባት ነው። አንዳንዴ የእጅ ሀብል፣ የአንገት ሀብል ኪሶች ውስጥ ከተረሳ፣ ሳንቲሞች ከተረሱ ብዙ ጊዜ እነዚህ ነገሮች ምንድን ነው ውስጥ ላይ ማሽኑ ከማሽኑ ስር ተቀርቅረው ይቀሩና ማሽኑን እንዲዝግ የማድረግ ነገር ይፈጥራሉ። ከዛ በተጨማሪ ደግሞ የማሽኑን እድሜ አፌክት ያድርጋሉ። በተጨማሪ ደግሞ ብዙ ሰዎች ጥሩ ነው ብሎ ያስባሉ። አንዳንዴ ሳሙና ወይም ዲተርጀን ዱቄት ሳሙናዎች ምናምን በምንጠቀምበት ሰዓት አብዝተን መጠቀም የለብንም። አብዝተን ምንጠቀም ከሆነ እነዚህ ሳሙናዎች እና እርጥበት በሚያገኙበት ሰዓት ወደ ጭቃነት ወይም ደግሞ ወደ ሞልድነት ይቀየራሉ። ያ ሞልድ ደግሞ ማሽኑ ስር ይቀራል እና መጥፎ ሽታ ማሽኑ እንዲኖር ያደር እንዲኖረው ያደርጋል ማለት ነው። ስለዚህ በልብሳችንና በውሃው መጠን የሳሙናውን ብዛት መጥነን ማስገባት አለብን ማለት ነው። ከዛ በተጨማሪ ደግሞ ሁል ጊዜም ቢሆን አጥበን በምንጨረስበት ሰዓት እንደዚህ አይነት ነገሮች፣ ትርፍ ነገሮች እንዳይኖሩ ሙሉ በሙሉ እንዲጸና ንጹሕ ውሃ በማስገባት ማለቅለቅ ያስፈልጋል ማለት ነው። ስለዚህ እንደዚህ በማድረግ የማሽናችንን እድሜም እንዲሁም ደግሞ የማሽናችንን ማዕዛ መጠበቅ እንችላለን ማለት ነው። በአራተኛ ደረጃ ደግሞ እንደ ጥንቃቄ እንደ ወሳኝ ልትጠነቀቁበት የሚገባ ነገር ላሳያችሁ። ብዙ ጊዜ ቤት ውስጥ ባለቤትም ሊሆን ይችላል ባለማወቅ ወይም ሰራተኞች ሊሆኑ ይችላሉ። ዳይሬክሽን ሁልጊዜ በተቀባበት ዳይሬክሽን ነው መዞር ያለበት። አንዳንዴ ባልተቀባበት ዳይሬክሽን በምናዞርበት ሰዓት አዲ ይሰበርና ጥርሱ ሊሰበር ያደርጋል። ይህ ደግሞ ላልተገባ ወጪ ያደርገናል ማለት ነው። ስለዚህ በጥቁር ወይም ደግሞ መዞር ወዳለበት ዳይሬክሽን ብቻ ማዞር አለብን እንጂ በጉልበት ወደዚህኛው ሳይድ መዞር የለበትም። ይሄንን ጥንቃቄ ልናደርግ ይገባል። ከዛ በተጨማሪ ደግሞ ማጠቢያ ክፍሉ ላይ የሚገኙ ደስት ፊልተር ፊልተሮች አሉ። እነዚህ ደስት ፊልተሮችን እዚህ ውስጥ ላይ በመንቀል ማጽዳት አለብን ማለት ነው። ሁል ጊዜም ቢሆን እዚህ ጋር በማሽኑ በሚያጥብበት ሰዓት የሚኖሩ የጥጦች ምናምን ሊኖሩ፣ እነዚህን አውጥተን ማጽዳት አለብን ማለት ነው። ስለዚህ ይሄ ደግሞ እድሜውም እንዲጠበቅ ሁልጊዜም ማለት በመዛግ ምናምን እንዳይበጣጠስ ቶሎ ቶሎ መጸዳት አለበት። እንደዛ ማይደረግ ከሆነ የማሽኑን እድሜ እናሳጥራለን ማለት ነው። በተጨማሪ ደግሞ ወሽንግ ማሽኖችን ሁልጊዜም ቢሆን በወራንዴ ወራንዴ አንዳንዴ ሳንቲሞዎች ምናምን የተረሱ ነገሮች እንዳይኖሩ ሁል ጊዜም ቢሆን ጠፍጣፋ ስክሪን ድራይቨር እና ልክ የአሜሪካን ይሄ መፍቻ አለ አይደለ? ይሄ ስክሪን ድራይቨር በመጠቀም ሁል ጊዜም እዚህ ጋር በመክፈት ይህንን በመክፈት ማጽዳት አለብን ማለት ነው። ይህንን በማንሳት ይህንን በጠፍጣፋ ስክሪን ድራይቨር በማንሳት እዚህ ውስጥ ያለውን ደግሞ አራት ማዘም በሆነው መፍቻ በመፍታት ማጽዳት አለብን ማለት ነው። ይህንን ሁል ጊዜም በስድስት ወር አንዴ መጸዳት አለበት ማለት ነው። ይህንን በምናደርግበት ሰዓት የተጠራቀሙ የተረሱ ሳንቲሞች ሀብሎችና ሊኖሩ ይችላሉ። እነሱን ከፍተን ማጽዳት እንችላለን ማለት ነው። እዚህ ውስጥ ያሉ ነገሮችን በሙሉ ማጽዳት እንችላለን። ጫፏን በመያዝ ወደ ላይ እናወጣታለን ማለት ነው። ይህንን በማድረግ ውስጥ ላይ የተረሱ ሳንቲሞችን ምናምን ማጽዳት ያስፈልጋል ማለት ነው። ውስጡን ስታነሱት ልክ እንደዚህ ነው። ውሃ የሚፈሰው ፓርት በዚህኛው ሳይድ በኩል ነው ማለት ነው። እና አንዳንዴ እዚህ ጋር ይህንን ጥንቃቄ ልናደርግ ይገባል። ሌላ ደግሞ የምነግራችሁ ብዙ ጊዜ በዋሽንግ ማሽን በመጠቀምበት ሰዓት ሌብሉን እኩል አድርጎ አለመጠቀም ማሽኑን የማሽኑን ድረም እና ቤልት እንዲጎዳ ያደርጋል። ከዛ በተጨማሪ ደግሞ ባዶ ሆኖ መሽከርከር የለበትም። ይህም ደግሞ እንደዚህ አይነት ነገሮችን ሀፕን እንዳያደርጉ ያደርጋል ማለት ነው። ሶ እነዚህን ነገሮችን በምንጠቀምበት ሰዓት ሌብል የሆነ ቦታ አድርገን መጠቀም አለብን ማለት ነው። ከዛ በተጨማሪ ደግሞ እንደ ቲፕ ብዙ ጊዜ ልብስ ዋሽንግ ማሽን በምንጠቀምበት ሰዓት የልብሶችን ታይፕ ለይተን መጠቀም አለብን። ያ ማለት ቀለም ያላቸውን ልብሶች ቀለም ከሌላቸው ልብሶች፣ ከነጭ ልብሶች ጋር አድርገን ባንጠቀም ያው ለልብሱ ደህንነት ነው ከ ከማሽኑ ጋር ባያያዝም ለልብሱ እድሜና ውበት መጠበቅ እንችላለን ማለት ነው። ያሳየኋችሁ ቪዲዮ ይህንን ይመስላል። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት መስጫ ሴክሽን ላይ ሐሳባችሁን አሳውቁኝ። አምነን ኤሌክትሮኒክስ